ሮዚ የሉሌት ስራ መቀጠር እጅጉን አንገብግቧታል። በዛ ላይ ባንቴሮ እዛ ቁጭ ብሎ በቃ አሁን እኮ እያመመሽ ነው። ለምን ትናደጃለሽ ሮዛ? ሲላት ማለት እኔን ለማበሳጨት ብለህ ነው እንደዚህ የምትናገረኝ። አይ እንደዛ ሳይሆን ያው አሁን ላይ ብትታመሜ የሚያገላብጥሽ ሰው እንደሌለ እየነገርኩሽ ነው። ምክንያቱም ጎበዟን፣ ጀግናዋን እንደሆነ ዴብ ለራሱ መርጧታል ይላታል። እኮ እንዴት ታየኛለህ? የትም አትደርስም እሷ። እኔ እቆጣጠራታለሁ ትለዋለች። እሱ እኮ አለፈ አይገርምሽም? እኔም እንደዚህ እፎክር ነበር ልክ እንዳንቺ። አሁን እንደዚህ ተጠቅልዬ የሰው ረዳት ልፈልግ። አየሽ፣ ቀድመሽ ጭንቅላትሽን ብትጠቀሚበት ኑሮ እዚህ ባልደረሽ ነበረ። አሁን ግን ተቀድመሻል፣ ዴብ ወስዷታል ልጅቷ ግን ጭንቅላቷ ምጡቅ ስለሆነ መርጧታል። እሷን ይላታል። በፍጹም እንኳን እሷን አይደለም ዴብንም ከጫማ የስር ነው ማውላቸው ስትለው እሱም የፌሳቁን ከትከት ብሎ ይስቅባታል። አንቺ ከፎከራሽ መቼ ወደኋላ ብለሽ ታውቂያለሽ? እና ነው ሁሌም እንደፎከርሽ ነው። የነበርሽበትን ብታስታውሽ ኑሮ አሁን ላይ እንደዚህ ባልሆንሽ ነበረ። የሰውን ውድቀት ስትመኝ ይላታል። እባክህ እንደዚህ አትናገረኝ፣ እንዲህ የተናገርከ አትስበረኝ ነግሬሃለሁ ስትለው አይ እኔ እንኳን እየሰበርኩች ሳይሆን እየጠቀምኩሽ ነው ሮዛ የኔ ቆንጆ እድሻለሁ ይላታል። ሁለተኛ እንደዚህ እንዳትለኝ ትለውና ተነስታ ወደ ክፍል ትሄዳለች። ወደ ክፍል በሄደችበት ሰዓት ደብ ልብስ እየቀያየረ ነበረ። ወደ መስሪያ ቤት ሊሄድ ነው። እናም ሉሊት ከእሱ ጋር እንደምትሄድም ነግሯታል። ሉሊት ከእሱ ጋር መሄዷ እጅግ ቢያቃጥላትም ግን ደግሞ ማስቀረት የማትችልበት ሁኔታ ላይ ነው ያለው። እናም ልብሱን እየቀያየረ እኮ ወዴት ለመሄድ ነው እንደዚ ያደረግ እያለኸው ስትለው፣ ያው ስታፎች ጋር ልሄድ ነው። ስለዚህ ሉሊትንም ይሻ ትሄዳለሁ፣ አሁን የምትፈተነው ፈተና ስላላት ትሄዳለች ይላታል። እኮ እሷን ይዛሃት ልትሄድ ነው? እሺ፣ እሷን ይዛሃት ከሄድክ መቼ ነው ታዲያ ቤተሰቦቿን መርዳት የምታቆመው? ትለዋለች በፍጹም መቼም አይቆምም። እንዴ ቆይ፣ አንተ ለምንድን ነው የተፈጠርከው? እዚህ ጋር ለምንድን ነው ያለኸው? ስትለው እኔ እዚ ጋር የተቀመጥኩትም የምኖረውም የተፈጠርኩትም ሰዎችን ለመርዳት ነው፣ ለማገዝ ነው። ስለዚህ ለቤተሰቦቿ የምከፍለውን የምቆርጥላቸውን ተቆራጭ መቼም አላቆመው። ግን ደስ የሚለው ነገር ልጅቷ ጭንቅላት ስላላት ከዚህ በኋላ ከእኔ የምትጠብቀው ነገር አይኖርም። እሷ እንኳን ለእኔ አይደለም ለሌሎችም ትተርፋለች። ስለዚህ ምንም አያስጨንቅሽም ይላታል እኮ ለምን ስትለው፣ በቃ ልጅቷ ምጡቅ ስለሆነች ጭንቅላት ስላላት ነዋ። ስለዚህ አይመለከትሽማ። አንቺ አንቺ የሰው ውድቀትና የሰው ልቅሶ እንባ የሚያስደስትሽ ሰው ነሽ። ለዛም ነው ያን ጊዜ ሰልጣኞቹን እያስገደልሻቸው፣ አንቺ እኔና አንቺ ብንሞት ይሻል ነበር ይላታል። ይህን ነገር እያነሳሳ አስር ጊዜ እባክን ልቤን አታቁስለው ስትለው ገና ነው አሁን ጅማሬው እንጂ ፍጻሜው ላይ አልደረስንም፣ ወይዘሮ ሮዛ። ለማንኛውም አሁን ልሄድ ነው ሰዓት ይዶብኛል ይላትና ወደ ሳሎን ይመጣል። ወደ ሳሎን ከመጣም በኋላ ሉሊትን ይጠራትና ሉሊት ልብስሽን ቀይሪ እና እንሄድ ቶሎ ቢያፍጠኙ ይላታል። ሉሊትም እሺ ትልልና ደግሞ ደህና ልብስ ልበሽ እሺ፣ ምክንያቱም የምንሄደው ሰዎች ትልቅ ሰዎች ናቸው ሲል ይነግራታል። እሺ ወንድም አለም፣ ችግር የለውም ትለውና እሷም ወደ ውስጥ ትሄዳለች። አዎ ሙሽራዋ በደንብ ለብሰሽ ነኝ ትላታለች። እሷም እነም ደግሞ እዛ ሳሎን ቁጭ ብሎት ነበረ ና ባንቴሮም እና አሁን ቆይ ፈተና ኮ ያለው አልመሰለኝም ነበረ አይገርምም? አይ እሱማ፣ ማንኛውም ስራኮ ፈተና ሳይኖረው የሚሰራ ስራ የለም፣ ባንቴሮ ይለዋል። አይገርምም፣ እኔ ደግሞ እንደዛ መስሎኝ ነበር። ግን እንግዲህ ፈተናውን ደግሞ እግዚአብሔር ያግዛት ሲል ባንቴሮ ይናገራል። ልጅቷ ጎበዝ ነች፣ በጣም ጎበዝ ነች። እርግጠኛ ነኝ ፈተናውንም ታልፈዋለች። ምክንያቱም እኔ ባለፈው እንደዛ በንቁበት ሰዓት የኔን ላፕቶፕ እየከፈተች አንዳንድ ስራዎችን ሰርታለኝ እዛ ላይ ስላየኋትኝ ነው እንድትመረጥ ያደረግኳት። እርግጠኛ ነኝ ፈተናውንም ታልፋለች ይለዋል። እግዚአብሔር ይርዳት፣ በጣም ጥሩና መልካም ልጅ ናት። አንተም መልካም ወንድምነህ ይለዋል። አሁን አንተም ሰው ሁነህ ለሷ አዝነህ ነው እንደዚህ የምትል። ስትል ሮዚ በማልጣልቃ ትገባለች። ሮዚ የሰው ለውጥ የማያስደስትሽ ሰው ስለሆንሽ ዝም ብት ምን አለበት ሲል እሱም ይነግራታል። ለማንኛውም አይዟችሁ ለሁላችንም ቀን ይወጣል። አሁን ፀሐይ ትወጣለች። አይዞ ባንቴሮ አንተም ይለዋል። እሺ ወንድሜ ዴብ አመሰግናለሁ ሲል በመሃል ሉሊት የአበሻ ቀሚስ ለብሳ ትመጣለች። የአበሻ ቀሚሱን ለብሳ ስትመጣ ስታያት ሮዛ በጣም ተናዳባትም ስለነበረ እሺ፣ ምን ነው ጥምቀት የምትጅ መሰለሽ እንዴ እንደዚህ ለብሰሽ የመጣሽው ስትላት፣ ዋው ሉሊት በጣም ነው የሚያምረው፣ የሚያምር አለባበስ ነው የለበሽው ሲል ደግሞ ዴብ ያሞግሳታል። በዛን ሰዓት እሷ በጣም ትናደድና፣ ምክንያቱም ከዚህ የተሻለ ሌላ ልብስ ብለብስ፣ የእነሱን የፈረንጅ ልብስ ብለብስ እነሱ ጋር ያለ ነው ስለዚህ ይሄ ደግሞ የኛ ያበሾች የኢትዮጵያኖች መለያችን ጥበባችን ነው። ስለዚህ ኢትዮጵያውያኖች ተጠበው የሚሰሩት መልካምና ቆንጆ ድንቅ ስራ ስለሆነ ለዛ ነው መርጬ የለበስኩት ትላታለች። በዛን መሀል ሮዛ እሺ እኔንም ልታስተምርኝ እናልታሰለጥኝኝ እያሰብሽ ባልሆነ ስትል፣ አይ እንደዛ ማለት ሳይሆን ስለ ሀገራችን አለባበስና ልብስ ለምንድን እንድታቂ ብዬ ነው ስትላት፣ እኮን እንድታስተምርኝ ነው አንቺ ባህል ሀገር ትላታለች። አይ ታስተምርሽ ፈልጌ አይደለም። ያው መቼም ማላ አይደለ እንደዛ ብዬ ነው የለበስኩት ለማለት ያህል ነው። ሮዛ እንጂ አንቺ እንድትቀየሚ አይደለም፣ ይቅርታ ትላታለች። በዛን መሀል ዲብ ሮዛን ዞር ብሎ የሀያትና እንደተናደደች ስለሚያውቅ ሁሉንም ዝም ይልና እያሳለፍና ባንቴሮ ያንተንስ የምርመራ ወረቀቶችህን የት ማግኘት እችላለሁ? ሲል ይጠይቀዋል። በዛን ሳት ሮዛ በጣም ትደነግጥና ዞር ብላ ዴቪን ስታየው ቆይ ደግሞ የእሱ ወረቀት ምን ያደርግልሃል? ትለዋለች። አይ ምናልባት ዶክተሮቹን ካገኘኋቸው ዛሬ አናግራቸዋለሁ እየተጻጻፍን ስለሆነ እሱን እንዲያክሙትና እንዲያግዙት ነግሬያቸዋለሁኝ እነሱም ምሽ ብለውኛል። ስለዚህ ወረቀቱ ደግሞ እያስፈልገኛል ይላታል። ባንቴሮም በጣም ጥሩ ወንድሜ በጣም ነው የማመሰግነው፣ ይልና የታከመበትን ደረሰኞች ወረቀቶቹን ከአጠገቡ አስቀምጦ ስለነበር ብድግ ያደርግና ለዲቢ ይሰጠዋል። በዛን ሰዓት ሮዛ በጣም ትናደድና እንዴት እንደዚህ ሊሆን ይችላል ትለዋለች። በጣም ነው የማመሰግነው፣ ለማንኛውም አይዞ ህሺ በርታ ሮ እኔ እስከምንመጣ ድረስ ይልና ቻው ብለው ይወጣሉ መልካም እድል ይሁንልሽ ይላታል ሉሊትንም አመሰግናለሁ ወንድሜ ባንቴሮ እሺ ለሁላችንም ሰላም አልሽ ግን የሚያስፈልግህ ነገር ካለ ደውልልኝ ትለውና ትሄዳለች ጭራሽ ለዚህም ተደራርሳችኋል እንዴ ስትል ሩዛ ባንቴሮን ትነቅፈዋለች እጅግ መልካምና ጥሩ ልጅ ናት እግዚአብሔር እንጀራዋን ያውጣላት ዴብ መልካም ሰው ነው ይላታል በዛን ሰዓት እሷ በጣም ትናድል ነው